ተመልካቾቻችን ይህ ፋና ፖድካስት ነው። ዛሬ በፋና ፖድካስታችን ወደ ኢትዮ ጂቡቲ የምድር ባቡር ሄደን ጉብኝት እናደርጋለን። በዛ ያሉ የሚሰሩ ስራዎችን እንዲሁም አጠቃላይ ግቢውን እንቃኛለን። አብራችሁን ቆዩ፣ አብረን እንጓዛለን። ነው እዚህ የሚደርሱ እቃዎች ከቃሊቲ ሰዎች ረብጡታ ወይም ደግሞ ቃሊቲ ሄደው ነበረ ፍተሻ የሚደረግላቸው የጉምሩክ ፍተሻዎች የሚደረጉላቸው። አሁን ግን ከስተሞች በዚህ እንዲገኙ አድርገናል። እዚሁ ሁሉንም የጉምሩክ ጠጣውን ጨርሶ እንዲወጣ ይደረጋል ማለት ነው። ሁለተኛው ያው የክፍያ ሲስተሙንም እንዲሁ ለማሳለጥ አሁን የንግድ ባንክ ገብቷል። በዚህ በእንዶዴ ፕራይቬት ሶ በባንክ የሚደረጉ ክፍያዎችንም በዚሁ በፍራይት ያርድ ይጨርሳሉ ማለት ነው። ሶስተኛው ሰርቪሳችን እንዳዲስ ኢዲያር የጀመረ የመልቲ ሞዳል እና የዩኒ ሞዳል ሲስተም ነው። የፍራይት ፎርዋርዲንግ ሲስተም ማለት ነው። እሱንም ደግሞ በዚህ በእንደ ወደ የፍራይት ያርድ ላይ ይሰጣል። ስለዚህ የኢምፖርት ኤክስፖርት ዶኪመንቶችንም እንዲሁ የትራንዚት ዶኪመንቶችን በዚሁ መጨረስ ይችላሉ ማለት ነው። ስለዚህ ኦልሶ ሺፒንግ ላይኖችን በዚህ ይገኛሉ። እነሱን የሚሰጣቸውን ሰርቪሶች እዚህ ማግኘት ይችላሉ ማለት ነው። እና ወደ አራት ኦፊሶች በአንድ ቦታ በዚህ ይገኛሉ ከጭነትና ማውረድ አገልግሎት ውጭ ማለት ነው። ስለዚህ ሁሉንም የሎጂስቲክ ሲስተም በአንድ ቦታ እንዲያገኝ ከስተመሩ መጉላላቱን እና ወደዚህ ወደዚያ የሚያስኬዱ ነገሮችን በሙሉ የሚያስወግድ ስራ ነው ዚ ቦታ ምን የሚደረግበት ነው? የእንዶዴ ኮንቲነር ተርሚናል ነው ይሄው የሚባለው። በአመት ውስጥ እስከ 14 ሺህ ድረስ የሚሆን ኢምፖርትና 13 ሺህ አካባቢ የሚደርስ ኤክስፖርት የሚጫንበት ቶን ነው፣ በኮንቲነር ማለት ነው። በኮንቲነር አሁን ይሄኛው ኮንቲነር ከዚህ እስከዛ በጣም ረዥም ነው። ምን ያህል ነው የሚጭ ነው? አንድ ባቡር በአንድ ጊዜ 53 ዋገን ነው የሚይዘው። በ20 ፊት ከሆነ እስከ 106 ድረስ ማለት ነው፣ ሁሉ 40 ፊት ኮንቴነር ከሆነ ደግሞ 53 ኮንቴነር ይይዛል ማለት ነው። አንዱ ባቡር ለመጫን ምን ያህል ጊዜ ይፈጅበታል? ይህንን ሁሉ ጭኖ ለመጨረስ ሎዲንግ አሎዲንግ፣ እስከ አራት ሰዓት። በሌላ ሳይድ ገብቶ ደግሞ አሎዲንግ የሚሰራ በሁለት ሳይድ።

በየሁለት ቀኑ እቃ ድርሶ በየሁለት ቀኑ ይመለሳል ማለት ነው። ሙሉ የሚሄድበትም የሚመለስበትም ጨምሮ ሁለት ቀን ይበቃል። በጣም ነው የምናመሰግነው ተመልካቾቻችን። ወደ ሌላው የግቢው ክፍል ነው የምንሄደው። እዛ ደግሞ ምን እንደሚሰራ፣ ምን እንደሚደረግ እናያለን። በጣም ሰፊ ግቢ ነው። አሁን እንደውም ማስፋፊያም እየታሰበለት ነው አይደል? ወደ በዛኛው በኩል ነው? ስለዚህ እነሱ ማስፋፊያዎች ሲያልቁ ደግሞ አይተንም አንጨርሰው ነው ሊሆን። ሉ የተለያዩ ሰርቪስ የሚሰጡ ማለት ነው። የኮንቲነር ሰርቪስ የምንሰጥባቸው ዋገኖች አሉን። የበልክ ጭነት፣ ፈርቲላይዘር፣ ዊት እንዲሁም ደግሞ ኢዲብል ኦይሎችን የምናመጣበት ቦክስ ዋገን የሚባል የዋገን አይነት አለ። ሪፍሪጅሬትድ ዋገን አለ፣ ለፔሪሸብል ወይም ደግሞ ለሚበላሹ ጉዶች የሚሆን ዋገን አሉ። ወደ ሰባት የሚደርሱ ታይፖፍ ዋገኖች አሉ። ብረቶች የምንጭንባቸው፣ ከሰል የሚጨንባቸው የተለያዩ አይነት ዋገኖች አሉ። ወደ መታስር ይሆናሉ በአጠቃላይ ማለት ነው እንግዲህ የምንመለከተው ሬል ማውንትድ ጋንትሪ ክሬን ይባላል። ለሎዲንግ አን ሎዲንግ ኮንቲነር ሎዲንግ አን ሎዲንግ የምንጠቀምበት ማሽን ነው። ያው እንደምናየው አሁን የኤክስፖርት ኮንቲነሮችን እየጫነ ነው ያለው ላይ ማለት ነው። እና ዴዲኬትድ የሆነ ላይን አለው፣ እዛ ላይ ሙቭ እያደረገ በየ እሱም እንደባቡር መስመር አለው ማለት ነው። ኦኬ፣ ስለዚህ አሁን ባለሙያው ከላይ ሆኖ ነው የሚሰራው። አዎ፣ ከላይ ሆኖ ኦፕሬት ያደረጋል። ከታች ያሉት ሰዎች ደግሞ ጋይድ ያደርጉታል። በዚህ ጋር ይከለኛል ታዲቅ ምን ያህል አሉ እዚህ አሁን እንዶዴ ጋንትሪ ክሬኖቹ? ሁለት ጋንትሪ ክሬን አለ። አንደኛው እዛ ጋር ያለው ነው የኛው የኮንቲነር ነው። ያኛው ደግሞ ስቲል ራቶችን ያኛው በዛ በኩል ያለው። ከዛ በተጨማሪ ማሽነሪ ያለ ደግሞ ለኮንቲነር ሎዲንግ አሎዲንግ የቅድሟ የመኪናዋ ማለት ነው አሁን በፍጥነቱ ኤፊሸንሲው እንዴት ነው ይሄ ነው? አዎ፣ ሁለቱም በደንብ ነው የሚሰሩት። ስታርተሩን ያህል ባይሆንም ይሄኛውም ቢሆን ይሰራል ይሰራል። እስፔሻሊ ለኢምፖርት ሲሆን ለአሎዲንግ የምጠቀመው ይሄኛው። አሃ እቃ ለማውረድ ሲሆን ትልቅ ስለሆነ ምን ያህል አቅም የመጫን አቅም አለው? ይህኛውን ሰላሳ ክብደት የሚያሳይ ቶን መሸከም ይችላል። አንዷ ኮንቲነር ምን ያህል ቶን ቶን አለ? አንዱ ቶን 25 ይቺኛው ትንሿ እስከ 25 እስከ 27 ድረስ ይሄዳል። 40 ፊቱ ደግሞ እስከ 38። ስለዚህ ይህን የሚጭኑ በስርዓት የሚያስተካክሉ ባለሙያዎች አሉ። የሚጫኑ መኪኖች ናቸው ወይስ አራክተው እየሄዱ ነው? የእንትኖቹ አራክተው የሚሄዱ ናቸው። ስለዚህ አሁን የእንትኑ ሲመጣ እቃው ሲመጣ በዚህ በኩል ነው የሚያራግፉት። ከዚህ ከዚህ ደግሞ የሚያነሱት እነሱ ናቸው ማለት ነው፣ ወደ መኪና ይጫና። ስለዚህ ለዚህ ነው ጭ ብቻ ሄደዋል ማለት ነው። ስለዚህ ሶስት ቀን ብቻ ነው የሚቆየው እዚህ። ስለዚህ አሁን እቃዎች የሚመጡት በዚህ በኩል ነው። ሬሉ በዚህ በኩል ይገባል። ሊገይ ቆምና ወደ የወይራውሱ ይጫናል። ካለበለዛ ደግሞ መኪና አቅርቦቱ ወዲያው የሚቀርብልን ከሆነ እዚሁ ወደ መኪና ይጫናል ማለት ነው። ስለዚህ ከዚሁ በዛ በኩል መኪናዎች ከቆሙ በዛ በኩል ተጭኖ ይሄዳል። ካልሆነ ግን መኪና እስኪመጣ ድረስ እዚህ ይገባል ማለት ነው። አዎ፣ ከዚህ ጀምሮ እስከዛ ድረስ ያሉት የራሶች በሙሉ ሚሰር ፋንክሽናል የሆኑ ዌራውሶች ናቸው። ስለዚህ መኪና ካልቀረበልን ወደ የዌራውሶች ይገባሉ። ከዛ መኪና በቀረበ ሰዓት ከዌራውስ እየተነሳ መኪና ላይ ይጠናል ወደ የዴስቲኔሽን። ስለዚህ ከዚህ እስከ ጫፍ ያለው ሙሉ መጋዘን ነው ማለት ነው። ሙሉ መጋዘን ነው፣ የተለያዩ መጋዘኖች ናቸው። አሁን ያየነው የፈርትላይዘር መጋዘን ነው። ኦይል ምናት የምናስቀምጥበት አለ፣ የተለያዩ ሌላኛው የኛውን ላይ ለፈርትላይዘር እና ለኦይል ብቻ ሳይሆን የአውቶሞቢል መኪኖችም ሲመጡ በዚህ በኩል ነው። በዛ በኩል ዞሮ መውረጃዎች አሉ። በዛ እየተነዱ ይወርዳሉ ማለት ነው። ለዚህ መኪና ከጅቡቲ ተጭኖ እዚህ ይመጣል ማለት ነው። በዚህ ጋር እዚህ ይወርዳል፣ በዛ ጋር ዞሮ ይሄዳል። ነው ነው ያችኛዋ ማውረጃ ላይ ይወርዳል መኪናው እየተነዳ ይወጣል፣ እየተነዳ ይወጣል ነው። ተመልካቾቻችን አሁንም እየቀጠልን ነው። ብሔራውሱን ደግሞ ወይም ደግሞ የመጋዘን አገልግሎቱን እንመለከታለን። ከመጋዘኑ ደግሞ ወደ መኪኖች ሲጫን ያለውን ሁኔታ በአጠቃላይ እንመለከታለን። ዛሬ አጋጣሚኛ የመጣንበት ሰዓት ባቡር የመጣበት ወይም ደግሞ የሚራገፍበት ሰዓት አይደለም። የሚጫንበት ሰዓት ላይ ነን። መጋዘን ገብተን የተራገፈውን የማዳበሪያ ክምችት እንመለከታለን። ከዛ ደግሞ ከማዳበሪያው ወደ መኪኖች ሲጫን ያለውን ሂደት እናያለን። አብራችሁን ቆዩ፣ አሁን ተከታተሉ። ያው በአብዛኛው ልክ እንደ መጣ ባቡሩ ወደ መኪና ነው የምንጭናማ ይህኛውን ዌራውስ ግን የምንጠቀምበት አንዳንድ ጊዜ ለላስት ማይል የምንጠቀማቸው መኪናዎች በቂ የሆነ ላይ ቀርብልን ይችላልና ትሬን ለመጨመር በመጨመር ወደ መኪና ማውረድ ያልቻልናቸውን ስቶር እናደርጋለን መኪና ቅርቦች ሲመጣ ወደ መኪና እየጫነን ክሪቢት እናደርጋለን ማለት ነው እና ይህኛው አንዱ መጋዘን ነው ለፈርታይዘር ብቻ ነው የምንጠቀምበት

ሺፒንግ ላይ ናቸው የሚያመጡት። በዩኒ ሞዳል ማለት ነው እና ከዛ በኋላ ላስት ማይሉን የሚሰሩትን እነሱ ናቸው። መኪና በማይቀርብ ጊዜ በዚህ ስቶር ይደረግና መኪና ሲመጣ እንደገና መኪና ላይ እየተጫነ ይወጣል። ስለዚህ መኪና እስኪመጣ ብቻ ነው እዚህ መኪና ከመጣ ልክ በአሁኑ መልኩ ላጥላጥ ተደርጎ ወደ የደስሚስ ወደ የደስሚስ። በጣም አሪፍ። መጋዘኑን ዞር ዞር ብለን እናያለን ተመልካቾቻችን እናንተም እንደምታዩት በርካታ ሰፊ ነው። ወደዛ እንግዲህ ምናልባት አይታያችሁ እንደሆነ በካሜራችን ለማስቃኘት እንሞክራለን። በዚህ በኩልም ሰፊ የመጋዘኑ ክፍል አለ። እነዚህ ሁሉ ማዳበሪያ እየተከማቸባቸው ናቸው። ማዳበሪያ ማራከቻ እዚህ ብቻ ለ ያለን እዚ ያለን እና አዳማ ምለ ያለ ሁለቱ ቦታ ላይ ነው። እንደገና ደግሞ ወደ ሰሜን ለሚሄደው ደግሞ በድሬዳዋ ላይ አምጥቶ አስተማይል ይዛል። አሁን እናንተ ሙሉ በሙሉ መልቲ ሞዳሉን ስትይዙት ምን ያህል ማዳበሪያ በቀን ምን ያህል ቶን መምጣት፣ ወይም ደግሞ ምን ያህል ዋገን መምጣት ይችላል? ከዛ በቀን 37 ዋገን ነው የሚመጣው። እያንዳንዱ ዋገን ወደ 7 ቶን ነው የሚችለው። ስለዚህ ወደ 240 ቶን አካባቢ ነው ማዳበሪያ ስለዚህ ወደፊት የማዳበሪያ ዘገየ፣ እንደዚህ ሆነ የሚል ነገር ያው እንደሚታወቀው በሀገራችን የኢምፖርት ኤክስፖርቱ ስራ ላይ በአብዛኛው ማነቆ የሆነው ነገር የትራንስፖርቴሽንና ሎጂስቲክ ስራው ነው እና ኢዲያር ደግሞ ሙሉ በሙሉ የመልቲ ሞዳል ኦፕሬተር ከሆነ ያንን የትራንዚት ስራ ወይም ደግሞ የትራንስፖርት ምክንያት የሚሆነውን መጉላላት ይቀንሳል ማለት ነው። ስለዚህ በአንድ ካምፓኒ በአንድ ኮንትራት አንድ ሰው የሚያመጣውን እቃ ወይም ደሞ የሚልካውን እቃ እስከ ዴስቲኔሽኑ ድረስ እስከ ኢምፖርተሩ ወራፍ ድረስ የማድረስ ስራ ነው። ስለዚህ ሁሉንም አንድ ካምፓኒ ከያዘው በየቦታው የሚዝረፈረኩ ዶክመንቶች ወይም ደግሞ የሚወጡ ወጪዎች አይኖሩም። ሲምለስ በሆነ መንገድ በአንድ ካምፓኒ ከኢምፖርት ከሚደረግበት ፖርት አንስቶ እዚህ ወራፍ ድረስ እስከ ከስተመሩ ወራፍ ድረስ የማድረስ ስራ ነው የምንሰራው። ስለዚህ በሀገሪቷ ኮኖሚ ላይ የሚያመጣው ለውጥ አንደኛው በጅቡቲ በሚደረግ ቆይታ የሚከፈሉ የዲመሬጅ ቻርጆችን በሚደረጉ ቆይታዎች የእቃ መበላሸት፣ የእቃ መጥፋት እነዛን ነገሮች ይቀንሳል። እንዲሁም ደግሞ የከስተመሩንም ደግሞ ለእያንዳንዱ ፕሮሰስ በየትራንዚተሩ በየኤጀንቱ ቢሮ መመላለስ የሚለውን ነገር ይቀንሳል ማለት ነው። ሁሉንም በአንድ ቦታ ለአንድ ካምፓኒ ሰቶ ርፍ የሚልበትና የራሱን ቢዝነስ የሚያካሄድበት የሎጂስቲክን ስራ ደግሞ ኢዲያር ከዳር እስከዳር ያለውን ሲምለስ በሆነ መንገድ የሚሰራበት ሲስተም ነው። በእንዶዴ ላይ የማስፋፊያ እቅድ ይዘን የተንቀሳቀስን ነው። ለሚቀጥል ሶስት አመት ላይ የማስፋፊያ ስራ እንዲሁም ደግሞ አሁን ያለውን የፍራይት ያርድም እንደዛው ኦፕሬሽኑ የተመቸ ለማድረግ በሶስት ዘርፍ ላይ ዲያድ እየሰራ ያለው አንደኛው የትራንስፖርቴሽን ኦፕሬሽኑ ነው። ሁለተኛው የመልቲ ሞዳል እና የዩኒ ሞዳል ሲስተም ነው። ሶስተኛው ደግሞ በኢንጂነሪንግ ዘርፍ እንዲሁ ዌራሶችን መገንባት፣ ፍራይት ያርዶችን ማስፋት፣ ኮንቴነር ተርሚናሎችን ምቹ በማድረግ ላይ እየተሰራ ነው ያለው።